ከእናንተ ከናንተ መካከል ለትዳሩ የሚሰደዳል እንኳን መሰደድ በስድብ ምትፋቱ ኮራችሁ፣ እናንተ ማፈሪያ ሁላ እኮ ነው ያለው ሰው እንዲሁ አሁን ሰው ሰው ነይ ብሎ እኮ ትዳር እንዲህ እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደል? የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ስራ ስላሰብ ብሎ ወጣ ነው የሚባል ነው። ነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ለትዳር ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ፣ እንደ መንኩስና እንደ ቀሚስ ሰማይትነት ይቀበሉለታል። ትዳር ትልቅ ነገር፣ የቤተክርስቲያን ሰንሰለ ይመስለዋል። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም፣ ህሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁ። ትዳርን የሚጠብቅ ማነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶች ሴቶችም ቢሆን ማናት የደወለችል፣ እንዴት በአራት ሰዓት ደወለችል፣ ለምን እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ እንዴት በአምስት ደወለችን ለምንድነው ነው ከእሷ ጋር ታይ የምትጠጣ የሚሉ ሰዎች አሉ። በእውነቱ ማለት እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው። በእውነቱ ማለት የሁላችሁም የፈረሰባችሁን ይሰራላችሁ እግዚአብሔር። ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ነውር መጠበቅ መሰደድ እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ሚስትህን አላማሃትም፣ ባልሽን አላማሹም፣ አይታማም ወገኖች። ያው ባሌ የሰካራም ነው፣ ባሌ ወጪ አይሰጠኝም፣ ባሌ ያመሻል፣ ሚስቴ ሙያ የላትም፣ ሚስቴ ሰነፍናት፣ ሚስቴ አቁራፊናት ስንልስና ማዕድል ምኑ ነው? በፍጹም ገበና አታውጡም። የባልን ገበና ለሌላ ሰው መንገር፣ የሚስትን ገመና ለሌላ ሰው መንገር እምኝታችሁ ላይ ሰው ማስተኛት ነው። በእናንተ መካከል ደግሞ ሰው ከተኛ አንቺና እሱ መቼም ቢሆን አትገናኙም። እህቶች፣ አንድ ነገር ልንገራችሁ። ትዳራችሁ ሰላም እንዲሆን ከፈለጋችሁ ክፉን በክፉ አትመልሱ። ሰምታችሁኛል። ባልየው ዱላ አሁን ግን ያለው ነገር ምንድን ነው? ባልየው ዱላ ሲያነሳ እሷም ዱላ ታነሳለች። ድንጋይ ሲያነሳ ድንጋይ ታነሳለች ሲሳደብ ትሳደባለች። እንደዚህ አለም ትዳር የሚመራው ውሉ ጠፍቶብናል ብናል አወገኖች። እኔ አንድ አባት ምን አሉ ይመስላችሁ? በሕይወት ዘመኔ ሚስቴን አንድ ጊዜ መጥቻታለሁ አሉ። ስንት ጊዜ እንደው እጄን በሰበረው አሉኝ። የዛኔ ደግሞ ደሞ ስመታት እኮ ዝም ብላ እኮ ነው ተመታችሁ እንዴት እንደምታሳዝነኛ አሉ። አያችሁ አሁን እንደ እናንተ እንደዛ ታደርጉታላችሁ። ስትይቷ ባሏ ሰካራም ነውና ሁሌ እየገባ ይደበድባታል። አላችሁ። ጾመኛ አይደለማ ባልየው እጃች ልጅ ሊጾም ይገባል፣ ሚስት እጃችሁ ሊጾም ይገባል ነው። ዱላ ምን ያደርጋል? አስፈላጊ አይደለም። ከዛን እየሰከረ ይደበድባታል። አንድ ቀን ሲብስባት፣ ሁሌ ሲያስቸግራት፣ እሷም ገለበጠችውና ትደበድበው ጀመረው። ከዛም በኋላ ሰውየው ግራ ገባው። እንዳይጮ ሊዋረድ ነው። አሰባሰበና ተጋደልን ድረሱልን ተጋደልን አለ። በዚህ ሰዓት የፈረደበት ጎረቤት እየሮጠ መጣ። ከዛ በኋላ የሰው ኮቴ ስትሰማ ምን አደረገች? ግልብጥ አደረገችውና ከስር ገባች። አያችሁ፣ ገበኑ ስሸፍን ገበና እንሸፍናለን። እየመጣችሁ ነው ይዘዋለች አለች። ግን ሰው ሲመጣ ወደ ምን ገባች? ወደ ስራው። ከዛ ደግሞ ከላይ ሆነ ይደበድባታል አንተ እድሜ የዘላለምን ሚስትን ደብድበ ልገላት ነው። እንዲህ አሉት። ናውረድ ሲሉት እባካችሁን የአዲስ ግል ብጥነኝ አለ። መጀመሪያ ስለቀመሰ ማለት ነው። ትልቁ ችግሩ ግን ምን መሰላችሁ? እኔ እሱ በደለኝ እንጂ እኔ የበደልኩት እንዴ? ደግሞ ይቅርታ ይጠይቀኝም እንዴ ትላለች ማለት ነው። ግን ቤተ ክርስቲያን መታ ምንድን ነው የምትለው? እኛም የበደሉን ይቅር እንደምንል ይቅር በለን። ባልየሆን እኮ ዝግት ታድገዋለች። አንድ ወሩ ነው ኳቆረፈችው እሱም ይመጣና ቤተ ክርስቲያን እኛም የበደሉ እንደምንል ይቅር በለን ይላል። ምመናን በእውነት መንፈሳዊ አንኮን እንኳን እንጣላለን። ውሃ ስጪኝ እሺ፣ ልብሴ ነጣቢልኝ እሺ፣ አታምሽ እሺ፣ በጊዜ ግባ እሺ፣ አትስከ እሺ፣ እሺ በሉ አንድ ቀን ምገዛበት ሳንቲ ዋል ያስቆኝምና ዝም ብየገባሁኝ ከዛ በኋላ አይዛሬ ካንቺ ጋር አልጠኛም ምንነው መጠጥ ስለጠጣው ስለጋበዙኝ ብቻዬን እምትተኛው አልኳት። እሷም የተባረከች ናትና አይሆንም ማለች። ሰምታችሁኛል? እኔ እንድንተሳሰብ ነው እየነገርኳችሁ ያለሁት። የእኔን ለማውራት ፈልጌ አይደለም። በዚህ ልክ ለሚስትህ ልታስብ ይገባሃል። ሲጋራ እያጨስክ መጠጥ እየጠጣ ቀኑን ሙሉ ስትጠጣ ለገብተ መተንፈስ ተገቢ አይደለም። አንጠጣ ማለቴ ግን አይደለም። በአግባቡና በአግባቡ ያስፈልጋል? መተዛዘን ያስፈልጋል። አረ ስንቶቻችን ነን ውጭ ስንበላ ውለን አለ ምንገበው እኛ በልተን ጠግበን እሷን ዝም ብለን እናሳድራታለን ነው። ሚስቶችም እንደዛው ዘይራ አምላክ ለወላችንም አስተዋይ ልቦና ይስጠን ነው። በተለይ በተለይ እኔ እውነት ምነግራችሁ ነገር ባልና ሚስቶች አንዱ ትዳር የሚፈትነው ነገር ከቤተሰብ ጋር አብራችሁ መኖር ነው። እኔ እውነት ምነግራችሁ ነገር ጥላቻን አለ ምነግራችሁ ቢቻላችሁ ቤተሰብን መርዳት ያስፈልጋል ነው። ከዛ ውጭ ግን ባልና ሚስት መኖር ያለባቸው ብቻቸውን። እኔ ስለ ጥናዎት ነው። በነገራችን ላይ አብዛኛው ትዳር የሚበጠበጠው በማን ነው ካላችሁኝ፣ በቤተሰብ የተነሳ ይበጠበጣል ማለት ነው። ግን መሆን ያለበት ነገር ምንድን ነው? አንድ ግቢ እንኳን እንደው ባንኖር ጥሩ ነው ብዬ አስባለሁ። በፍቅር እንድንኖር ማለት ነው። ቤተሰብ እዚህ ካለ የኛ ቤት ዜሮ አራት ሊሆን ይገባል። ነው በፍቅር ነው የምንገናኘው። አንድ ግቢ ውስጥ ካለ እንግዲህ አደጋ አለው አደጋ አለው። ለምሳሌ ጠዋት ባልና ሚስተጣሉ ከዛ ባልየው መታትና ሄደ ያሉት እናታቸው ቤት እናቷ ቤት ነው። ሚስጥሩ ወጣማ ጋር ነው የምትገባው፣ እናቷ ጋር ነው። ምን ሆንሽ መታኝ ትላለች ማለት ነው። ግን አሰላ ብትሆን ድሮስ ጠዋት መታ ሲመጣ በኋላ ይቅር ይባባላሉ፣ ሰላም ይወርዳል አይወርድም። ግን አብረው ስላሉ ማታ ሲመጣ እንዴት ልጄን ትመታያለ ብለው ጣልቃ ይገባሉ ማለት ነው። ስለዚህ ትልቅ ትዳር የሚያፈርሰው ጣልቃ ገብነት ነው። በነገራችን ላይ በባልና በሚስት መካከል የምትገቡ ሰዎች የምንገባ ሰዎች ነፍሰ ገዳይነት ነው። ምክንያቱም ባልና ሚስት እናፋታለን፣ ልጆችን ወደ ጎዳና እንዲወጡ እናደርጋለን፣ ብዙ ቀውስ ነው የምናመጣው። ስለዚህ እረፉ፣ እናት አባቶች፣ ማረፍ ይጠበቅብናል። ወንድም እህት፣ ማረፍ ይጠበቅብናል። እግዚአብሔር አምላክ አንድ ጊዜ ያጣምሯችኋል ያጋባቸው ገና ሲፈጠሩ እሷ የፈጠረው ማን ነው? እግዚአብሔር አምላክ ነው። እና ስለዚህ ጣልቃ ገብ መሆን ተገቢ አይደለምና ለምክር ለመርዳት ካልሆነ በስተቀር ይሄ ነው ያስፈልጋል። ሰማችሁኝ እህቶቼ፣ እንደው በእናት ብትሞጪ ምንም ብቲ ለእናትሽ የባልሽን ገበና አትንገሪ። ለማንም ለምትወዱ ሰው ሁሉ አትንገሩ፣ ሰላም ታገኛላችሁ። ወንድየውም ለማንም ቢሆን ገበና አታውጣ። ስለሚስት መልካም መናገር ጥሩ ነው እኮ ሲብስ ካልሆነ በስተቀር መጀመሪያ ከባሰ ማወቅ ያለበት ማን ነው? የነብስ አባት ነው ማወቅ ያለበት። ለካህኑ ነው የሚነገረው። ከዚህ ውጭ ነው እየተናገር ችግር ያለው ማለት ነው። በደንብ አድርገው አጨብጭበው አመስግነው ጥሩ ልጅ ነው ብለው የዳሯችሁ በኋላ ሄዳችሁ ለእናታችሁ ስትናገሩ ድሮም ሳየው አልወደድኩትም ትላለች ማለት ነው። ለምን እናንተ ባመጣችሁት ነገር ማለት ነው። ስለዚህ ገበና ማውጣት ተገቢ አይደለም፣ ግን ግልጽ መሆን ያስፈልጋል። ለማን ለማን ባለ ሚስት ሚስት፣ ለማን ግልጽ መሆን አለበት? እንግዳ ይዘህ ስትመጣ ፊቷን የምታጠቁር ከሆነ ፊትሽን አታጥቁሪ ማለት ያስፈልጋለሁ? አያስፈልግም። በቃ እንግዳ ይዘህ ስትመጣ የምታጠቁር ከሆነ እህቴ፣ እንግዳ እንደዚህ ያሉ ማስተናገድ ያለብን የማን ትወደው ልብስ ካለ ይሄን አትልበሽ። እሺ በሉ እስቲ እንላለን። ይሄን አትልበሽ ስትባይ ምን አንተ አትለብሰው እኔ ነኝ የምለብሰው ትላለች እባክህ ይሄንን ጫማ አታደርገው ምን አገባሽ ለኔ ተመችቶኛል ምን አገባሽ ካልክ ያገባችሁ አንተን ነው ምን አገባ ካልሽ እኔ በትዳር ውስጥ ምን አገባ ምን አገባሽ የሚል ነገር ለእግዚአብሔር አምላክ ያደረቀላችሁ አትጠቀሙት ራስን አሳልፎ ከመስጠት በላይ አለ እንዴ አይደለም ባልና ሚስት እኮ አንድ አካል ናቸው አለ አንድ አካል ከሆን ይሄንን የምትለብሹን ነገር አልወድም ካለሽ እምቢ ብለሽ ለብሰሽ መውጣት ማን እንዲያሽ ነው የፈለግሹ ሌላ ወንድ ነው? እኔ ምታምሪኝ ይሄን ስትለብሽ ነው ካለሽ እሺ በይ። ምን አገባ አረብ አካታምሽ ምን አገባሽ? አረ እንዲህ አታድርግ። ምን አገባሽ? ነውር ነው በእውነት የሚጨርቅ ባልና ሚስት እንዲህ መሆን የለበትም። እሺ ነው የሚባለው። እሺ በሉ እስቲ፣ አረባካችሁ እሺ በሉ። ለዛሬ እንኳን እሺ በሉ። እሺ በሉ። እሺ አውልቂው። እሺ አይሆንም። እሺ እኔ አንድ ነገር ልንገራችሁ። እናለፍ። ያጋጠመኝ ነገር በህይወቴ ምንድን ነው፣ አንድ ቀይ ሸሚዝ ነበረችኝና ያችን ቀይ ሸሚዝ ያመጣልኝ ሰው ነው። በጣም ትመቻለች፣ በጣም ግን ቦጌ ናት። ከዛ ባለቤቴ አንድ ወር እስከምለብሰው ለምሳው ጠበቀች ስንት ወር አፈጣን አለች መረጋ ብላ ማለት ነው አባትህ ይህንን ልብስ ስትወደው እኮ ደስ አላለኝም ማለት ነው ታዲያ እኮ ተመጭቶኛል ወይ ታዲያ ለምን እስካሁን ቆየሽ አይደለም ግትሮች ነን እኮ ግትር ባህሪ እኮ ነው በመንገድ ሁሉ እኮ እንጣላለን ነይ በዚህ ጋር እንሂድ አይ አልሂድም ና በዚህ ጋር እንሂድ አልሂድም ተይዋ ተወዋ እንዲህ ስንባባላ ነው። ምን ነው ምን አለበት? እሺ ብትይሁ ምን አለ? እሺ ብትላት? በቃ እሺ በል፣ ታዘዝ፣ በመንገዱ ሂድ። የምትልን ስማ፣ የምትዩን ስም፣ የሚልሽን ስሚው። ትዳሩ ሰላም ይሆናል። አይሆንም አላችሁ። ስጋይ ፍላጎት የማይፈቀድበት ጊዜ አለ። ሴት ልጅ የወር አበባዋ ከመጣ ሰባተኛውን ቀን ጨርሳ በስምንተኛው ካልሆነ ስጋይ ፍላጎት አይፈጽም። ወንድ ልጅ ወልዳ አርባ ቀን ሴት ልጅ ወልዳ ሰማንያ ቀን ይጠበቃል። አላችሁ ሥጋውና ደሙን ለመቀበል ከመቁረብ በፊት ሶስት ቀን ከቆረብም በኋላ ሁለት ቀን ከዛ በኋላ አጽዋማት ይጠበቃል። ከዚህ ውጭ ባለው ነገር እሁድና ቅዳሜ፣ ረቡዕና ዓርብ መጠበቅ አለበት። ከዚህ ውጭ ባለው ነገር እርስ በርስ መከላከል ተገቢ አይደለም ነው የሚያመሽ ከሆነ አንቺ ጋር ችግር አለ ማለት ነው። ቤቱን እንዳይወደው አድርገሽዋል ማለት ነው። ራስሽን ጠይቂ፣ ምላሹ ይመለስልሻል። ሚስት የምታቆርፍ ከሆነ አንተ ጋር ችግር አለ ማለት ነው። እሱ አቁራፊ ከሆነ አንተ አስኮራፊ ነህ ማለት ነው። አንቺ አቁራፊ ከሆነሽ እሱ ምንድን ነው ማለት ነው? አስኮራፊ ነው ማለት ነው። ስለዚህ ራስን መጠየቅ ያስፈልጋለው፣ የዚህን ጊዜ ሰላም ይሆናል። ሌላው አልጋ ለይቶ አይተኛም አላችሁ አሁን አንዳንድ ባልና ሚስት አልጋ ይለዩና ይተኛሉ። አይደለም አልጋ ሊለይ ልጆች እንኳን በባልና በሚስት መካከል መተኛት የለባቸው። ቤት ነው መሆን ያለባት በእናት በኩል ወይ በአባቶች ግልጽ ነው። ሥራተ ቤተ ክርስቲያን ነው ለጾምና ለጸሎት ካልሆነ በስተከር በስተቀር ባልና ሚስት አልጋ መለየት የለባቸው። ይሄ እንዲህ ታደርጉ ሰዎች አላቸው። እሱንም ማረም ይጠበቅብናል።